ሩታ አረገዘች። አብርሽና ሩታ እንኳን ደስ አላችሁ። እንዲሁም የአብርሽና ሩታ ቤተሰቦች እንኳን ደስ አላችሁ ማለት ነው። እኛ እንግዲህ የዱባዩን ቅልጥ እያለ ሰርግ አይተን የቡታ ጀራውን ሰርግ በመጠባበቅ ላይ ባለነበት ሰዓት እንግዲህ ሩትዬ ልጄ እዛ ከች ብላለች፣ አርግዣለሁ ብላለች። እኛ ደግሞ እንኳን ደስ አላችሁ ብለናል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ ወቅቤት ሰዎች እንዴት ናችሁ ሰላም ናችሁ አልহামዱሊላህ እኛ ጋር ሁሉ ሰላም ነው በእያላችሁ በሰላማችሁ ድብዝት ተረከበልን ወቅቤት ሰዎች እናታችሁ ማከብራችሁ ዛሬም እንደተለመደው መጥቻለሁ ለቤት ጊዜ አዲስ ኮናችሁ ቤተሰብ ተሰባው ተቀላቀሉ እንላለን እና ወቅቤት ቤተሰቦች እንግዲህ ከምን ላይ ሮታ አርግዛለች ማለት ነው አርግሻለሁ ብላለች አብረሽ ደግሞ በቃ ልጅ እስኪመጣ ድረስም እንኳ አልተጠባበቀም አልጠበቀም ነው የሚባለው። ያው እንግዲህ የፉጣ ጥብለት ለአድርጎ ይዞ እሽሩሩ እያለ ነበረ ማለት ነው። እንግዲህ የልጅን ናፍቆት ሁሉም ሰው ላይ አለ፣ አይፈረድበትም ማለት ነው። በነገራችን ላይ አብርሽ አላመናትም ሁኔታል። እውነትሽን ነው ወይ ከዚህ በፊት እንደዛ ብለሽ ሸወደሽኛል ብለዋታል ማለት ነው። እንግዲህ ሰው ወዳው ይሁን አይሁን አናውቅም። ነገር ግን አርግሻለሁ ብላለች። በእንደዚህ አይነት ነገር ደግሞ የሚቀለድ አይመስለኝም። ምክንያቱም እርግዝና የሚታይና የሚታይ ነገር ስለሆነ ማለት ነው። ለማንኛውም እውነት ከሆነ በጣም ደስ ይላል። ያው እንግዲህ እነሱ ደስተኛ ከሆኑ እኛም ደስተኞች ነን ማለት ነው። እኛ ግን የቤት ሀገራዊ ሰርግ እየጠበቅን ነው ነበር። እኔ የምለው ግን ከመቼ ለማንኛውም እንግዲህ ብዙ አላወራንም ማለት ነው። እኛ ያው እንግዲህ የቡታጀራን ቀልጥ ያለ ሰርግ ጠብቀን ነበር። እንግዲህ ልጁ ቀድሟል ማለት ነው። እንግዲህ ማን ያውቃል፣ ሰርጉ መልሱም አንድ አይነት የሚሆንበት አጋጣሚ አንዳንዴ አንድ እኮ ያጋጥማልና ምናልባትም ሰርጉንም ቤቢሻወሩንም አንድ ላይ ሊያደርጉት ይችላሉ ማለት ነው። ምክንያቱም ለካ ቤቢሻወር በጣም ይቆያል ማለት ቤቢ ሻወር የሚሉት ነገር እንግዲህ ልጁ ሲወለድ አካባቢ መሰለኝ አልመሄም። እንግዲህ ሩታ አርግዣለሁ ብላለች ማለት ነው። አንዳንድ ሰዎች በጣም ተወዛግበዋል። አይደለም ከማን ያረገዘችው ወዘተ የመሳሰለ ነገር እያወሩ ሰምተናል ማለት ነው። እንግዲህ ከማን እንዳረገዘች እኛ ማወቅ አንችልም። ኧረ ተው ተው፣ አንዳንድ ሰዎች ተው፣ መጥፎ ነገር አታስወሩን፣ መጥፎ ነገር አታስወሩን። የሚዲያ ቀድሞ ውስጥ ቀልባችን ድርቋል አለኩል ሀለት እነሱ ናቸው የሚያውቁት። እዚህ ጉዳይ ላይ መጨነቅ ያለባቸው ሁለቱ ሰዎች ብቻ ናቸው። እናንተ ምን ቤት ናችሁ? ማለት ነው። እና እንግዲህ አርግዣለሁ ብላለች፣ አብርሽም ደስ ብሎታል። እውነት ከሆነ እናንተ ምንድን ነው ያጨነቃችሁ? ማለት ነው። እናንተ የዳይፐር አትባሉ፣ አሳድጓት አትባሉ። ምን ቤት ናችሁ እናንተ? ግን እኔ እኮ ግርም ምትሉኝ ያላቸው አንዳንድ ሰዎች ማለት ነው። እና ለማንኛውም እናንተ ዝም ብላችሁ? የሰው ደስታ ተካፈሉ ማለት ነው። እና ደስ ብሎኛል፣ ያው ደስ ስላላቸው ማለት ነው። ያው ሰው ደስ ሲለው ደስ ይላልና ለማንኛውም ወልዳ ለመሳም ያብቃት እላለሁኝ ማለት ነው። እንዳልኳችሁ ነው፣ ብታጀራ ላይ ሰርጉም ቤቢ ሻወሩም አንድ ላይ ይሆናል ብለን እንጠበቃለን ማለት ነው እያላችሁ በሰላማችሁ ብዝትብል። እንግዲህ አብሬሽና ሩታ በድጋሚ እንኳን ደስ አላችሁ፣ እውነት ያርግላችሁ፣ ወልዳችሁ ለመሳም ያብቃችሁ እላለሁ። በነገራችን ላይ አብሬሽን ፊቱ ላይ ያለውን ደስታ አይታችኋል፣ ረግስኩኝ ስትለው ማለት ነው። አንዳንዴ አንዳንድ ወንዶች አሉና እርጉዝ ነኝ ሲሉ ሴቶች አረገዝን ሲሉ በድንጋጤ የሚገቡበት ጉድጓድ የሚጠፋቸው ወንዶች አሉ። አላቅም ለምን እንደሆነ በተለምዶ እንግዲህ እንደምናውቀው ሁላችንም እንግዲህ ሴቶች ናቸው ልጅን በማሳደግ ዘጠኝ ወር በሙሉ በሆዷ አርግዛ ስትሰራ ስትጨነቅ፣ የኢትዮጵያ እናቶች ማናችንም እንግዲህ ስለ ኢትዮጵያ እናቶች ያው አይጠፋንም፣ እናውቃለን እና በአንድ እሷ እየሰራች በአንድ ኢትዋ ልጇን አቅፋ ነው እንግዲህ የምናውቀው፣ እና እርጉዝም ስትሆን እንደዛ የኔ እርግዝ ነኝ ብላ ረፍት አይሰጣትም ማለት ነው። እንግዲህ ተጠርች አቋረጥኩኝ። እኔ በነገራችን ላይ ቪዲዮ እየሰራው ጠርተውን ሳቋርጠው የቱ እንደነበርኩኝ እንደነበርኩ ጠፋኛ። እውነቴ ነው ምላችሁ፣ እውነቴ ነው ምላችሁ ጠፋኝ። በቃ የቱ ጋር ጠፋኝ። ስለዚህ በቃ ያለን አማራጭ ማሰናባት ነው ሰላማችሁ ብዝት ይበል ቤተሰብ